እሺ አመሰግናለሁ። ያው የተፈጠረው ነገር ጥቅምት ሁለት ሁለት ሺህ አስራ ስምንት ዓመተ ምህረት ነው። ፋኖ በአለም ዋሴ ከጓዶችዋ ጋር ሆና በስራ ላይ ባለችበት ሰዓት የጠላት እንቅስቃሴ ኑሮ ከጠላት ጋር ተኩስ ልውውጥ ተደረገ። በዛ መሀል እህታችን ቆሰለች። ጠላት ያው ዲሽቃ ምንም እየተኮሰ ስለነበረ እንደ ቆሰለች ደረሰባት። ከዛ በኋላ ያው እንግዲህ ይዞ አሰቃቂ ነገር ስራሽ ከሰብአዊነት ውጭ በሆነ ጡቷን ቆርጠው አማራ የሚለውን የተነቀሰችውን ከቆዳዋ ላይ ገብተው በአሰቃቂ ሁኔታ ቆራርጠው ገለው ማንኩሳ ከተማ ላይ መሀል አደባባይ ላይ ጥለዋታል ማለት ነው። ይሄ ነው የተፈጠረው በጣም ዘግናኝ ነገር። እንዲያው ምን ስሜት ፈጠረ ሰራዊቱ ላይ አሁን የልጅቱ እንደዛ ሰውነቷን ቆራርጠው ተልትለው አደባባይ ላይ ሲጥሉት ሰራዊቱ ጋር ያለው ስሜት ምን ይመስላል? ያው ሰራዊቱ ላይ ያለው ስሜት እሷ ያው አምናበት ለትግል አንዴ ልትሞት ለወገኖቿ ብላ ልትሞት ነው የወጣች። ግን የተደረገው ነገር እኛ የዓለም አቀፍ የምርኮ አያያዝን እየተገበርን ባለንበት ወቅት ለእኛን እያሳከምንበት ባለንበት ወቅት ላይ ይሄ ጠላት አረመናዊው አገዛዝ ግን በሴት ላይ የውም እንደዛ በምታሳሳ ገና አስራ ዘጠኝ እንደዛ በትካኔ እንደዛ ማድረጉ በጣም ሰራዊቱ በጣም ተቆጥቷል። ለበልህና ቦኒ እንደገና ቁጭት ፈጥሮበት ለመታገል በጣም ቁጭት ላይ ነው ያለ። ማህበረሰባችንም እንደዚሁ በአደባባይ የተደረገ ነገር ስለሆነ በማንኩሳም በአካባቢው ያለው ሰውም ይህን ድርጊት በማየቱ በጣም ተቆጭቷል። እንግዲህ ደሙን እንመልሳለን፣ በሰራዊት ዘንድ በጣም ቁጭትን ነው የፈጠረው። ፋኒት አይናዲስ፣ ያው ቀደም ብለሽ አንቺም እንደገለጽሽው ባለፉት ሁለት ዓመታትን የሚያው በቅርብ ርቀት በፋኖ ጉዳይ ስለምከታተል ምርኮኛ አያያዝ ላይ እጅግ የሰለጠነ በሌሎች ሀገራት እንደሚደረገው ተገቢውን ክብካቤ እየተደረገ ምግብ እየቀረበ ወደ ቤተሰቦቻቸው መሄድ ለሚፈልጉት መታወቂያ እየተዘጋጀ የመጓጓዣ ገንዘብ እየተሰጠ አሁን በቅርቡ ደግሞ የሚኒሊክ ዕዝ ላይ እንዳየ ነው ለቀይ መስቀል እስከ ማስረከብ ደረጃ በዓለም አቀፍ ደረጃ ብዙ የተወራለት ስራ የሰራ ኃይል ነው ፋኖ። ከምርኮኛ አያያዝ ጋር በተያያዘ እና እንግዲህ የአብይ አህመድ ዙፋን አስጠባቂ ወራሪዎች 19 ዓመት ወጣት ሴት ላይ ያው በውጊያ ሂደት መማረክ መማረክ መግደል ያለ ቢሆንም፣ እንዲህ በጣም ከሰብአዊነት ባፈነገጠ መንገድ ያረጉት ነገር ትንሽ ልብ ይሰብራል። እስኪ ስለ ፋኒት በአለም ላይ ዋሴ እናውራ ልጅቱን ታውቂያት አለሽ ምን አይነት ታጋይ ነበረች በስልጠናው ሂደት እንዴት ነበር አቀባበሏ የትግል ሂደቷ ምን ይመስላል አው እንግዲህ ፋኖ ባለም ላይ በጣም ጠንካራ ናት ለሌሎችም ወንዶችም ሞራል የምትሆን ፊት ለፊት ከወንዶች ቀድማ ሁሉ የምትገባ የአምራን ደግሞ ይሄን ነው ለተጀንጠን ታያውቁና የትግሉን ዓላማ የተረዳጅ ገና በወጣት ትደት ኖ ደሳል አስተዋይ የሆነ ቆራት ገና ይህ ነው የነበረች በጣም በጣም በቃ ምንበል በጣም ጎበዝ ልጅ ነበረ። ጥሩ ታጋይ የነበረች ልጅ ነው። ከሌሎች ሴቶች የሚለያት ነገር አለ ያው ሁሉም ወደዚህ ትግል የገቡ ሴቶች እንደሚታወቀው የአማራነት እንትኑ ገብቷቸው ጠንካራ ነው። ሁሉም ሴቶች እሷም ጠንካራ ከሚባሉ ሴቶች ናት ፊት ለፊት ከወንዶች እኩል የምትገባ ውጊያ ያለ ከተባለ ጠላት ከመጣ ጠላትን ለመዋጋት ወደ ኋላ ማትል በጣም ቆራጥ ጀግና፣ ምክንያት ይህ ነው። ግን ፋኖ አይናዲስ እስኪ በውጊያ ሂደት ያው ሴቶቻችንም ከወንዶቹ እኩል ተሰልፋችሁ መስዋዕትነት እየከፈላችሁ እንደሆነ እያየን ነው፣ እና እንዲያው በተለየ ሴትነት ከወንዶቹ በተለየ በትግል ሂደት ያለው ፈተና ምንድን ነው? እስኪ እሱን ለአድማጭ ተመልካቾች ንገሪልኝ። እሺ ያው እንግዲህ ሴት ሆኖ ታጋይ መሆን ከባድ ነው። ይሄ ለማንኛውም ሰው ግልጽ ነው። በሴትነት የራሱ የሆነ የተፈጥሮ ህግ አለ። በወር አበባ ወቅት ትሆናለህ። በዛን ወቅት ስለም ይኖራል። በዛን ወቅት ጫካ ላይ ውሎ ማደር ይኖራል። የንጽህና መጠበቂያ ብዙ እንትን አለ። ያን ህመም ተቋቁመህ ከወንዶች እኩል መዋጋት ይጠበቅብሃል። እና ሴት ሆኖ ወደ ትጥቅ ትግል ወደዚህ መግባት መውጣት መውረዱ ከሴትነት ከተፈጥሮ ከተፈጥሮዊ እንትናችን ማንጻር በጣም ከባድ ነው። ከላም እንደሆንክ ወራባ እንደ ሆንክ ገባ ትችላለው። ውጊያ ብዙ ብዙ እንትን አለ፣ ብዙ ሰው ሊረዳው የማይችል እንደሚደረግ እንደሌለው። ደግሞ የሴቶች ድጋፍ የለም፣ በተለይ የሚያበረታታ አንዲ ድጋፍ ሲደረግ አይታይም። ብዙ እና ሴት ሆኖ ታጋይ መሆን በጣም ከባድ ነው። ይሄን ሁሉ ተቋቁሞ ነው እንግዲህ የኢትዮጵያችን ዋጋ እየከፈሉ ያለ የህይወት መስዋዕትነት እየከፈሉ ያለ ብዙ ነገር ተቋቁሞ ነው። በአድዋ ጦርነት ወቅት ቴጌ ጣይቱ የሰሩት ጀብዱ ይታወቃል፣ በታሪክም ተመዝግቧል። እንደ በውጊያ ሂደት ሴቶቻችን ወንዶቹን በማጀግን በማበረታታት አቅማችሁ ምን ያክል ነው እንዲ የውጊያውን እንቅስቃሴ በመቀየር

ትልቅ ሞራል ነው የሚሰማቸው። እንደው ምነኛ ምድናቸው እንደው ገና ቦን እናደገባል እነዚህ ሴቶች እየተዋጉ አሁን ሴት እየተዋጋች እያለ የህብረተሰባችን ሁሉ ሞራል ነው፣ ለሰራዊቱም ሞራል ጥንካሬ ነው። በዛ ላይ ጠላትን ፊት ለፊት በመዋጋትም ትልቅም ትንያት ንበቀም። እስኪ ስለ ፋኒት በአለም ላይ ልመልስሽ እና እንደው ምናልባት በግል እንዲህ ስታወሪያት ምንድን ነበር ሀሳቧ? ምን ህልም ነበራት በትግሉ ሂደት ያው አላማዋ ይሄንን የተጀመረውን ትግል ከዳር ማድረስ ማድረስና የአማራን ነፃነት ነው አላማዋ የነበረ በዚህም ገና የአስራ ዘጠኝ ዓመት ታዳጊ እንደመሆኗም ቤተሰቦቿም ነጋዴ በጥሩ የሀብት ማማ ላይ የሚገኙ ናቸው። በጥሩ ሁኔታ ያደገች ልጅ ናት። እንደዚህ ትወጣለች ብሎ ማንም የማይጠብቃት ልጅ የነበረ ግን እሷ ቀድማ ስለ አማራነት ተረርታ ይሄንን ከዳር ማድረስ ነው የ የነበራት ጠራ ነበረ። በተደጋጋሚ ቤተሰቦቿን ሁሉም ሰው የሚሳሳላት ነበረች። ምና እንደው ተመለሺ ብትባል እንኳን እንትን ምትላ አይደለችም። እንደውም ሌሎች ሚዋጉ ወንዶች እንደ አንቺ ገናም ትነሽ ሲሏት ሲባት በፍጹም አማራ ነጻ ሳይሆን እኔ ወደ ቤቴ አልመለስም ብላ ቤተሰቦቿን ጥላ ከገና ከሞቀ ቤቷ ወጣ በዱር በገደሉ ውስጥ ትንከራተት የነበረ ሴት ናት። አላማዋም ይህን ትግል ዳር ማድረስ ነው የነበረ።